አልችልም። ይሄ እንግዲህ ማለት ነው። እንዴት ምንም፣ እናንተ ስታወር ነው የተሰማኝ። ሰላም ሰላም፣ ሰላም ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በጥሩ አቀባበል እንደተቀበላችሁኝ አልጠራጠርም። ሁላችሁንም ኮመንት አይቻለሁ። በጣም ደስ በሚል ነው የተቀበላችሁ፣ ለሱ ደግሞ ከልቤ በጣም በጣም አመሰግናለሁ። ሁላችሁ የምትፈልጉት ነበረ፣ እኔም ያው አላስቻለኝም። ወንድም ማረለው፣ ያው ታላቅ ወንድም ስትሆኑ ብዙ ነገሮች ያሳስባችኋል። ታናሾቻችሁ እና ሁለቱም እንዳይጎዱ፣ ሁለቱንም እኩል አድርጌ በእኩል አይን ነው ማያቸው እና ሁለቱም እንዳይጎዱ በሚል ሁለቱንም ተቆጥቼ እናንተም ተጨምራችሁበት ጥሩ ጥሩ ኮመንት ሰታችሁ አስደስታችሁኝ። ታርቀዋል ማለት ነው። በጣም ነው ማመሰግናችሁ፣ በጣም ነው ምወዳችሁ። ሁሌ እንደዚህ አይነት ነገሮች በተፈጠረው ቁጥር የእናንተ እገዛ ያስፈልገኛል ማለት ነው። አያችሁ አይደል በቀላሉ እናንተ የሆነች ነገር ካገዛችሁኝ ሁሉ ነገር በቀላሉ እንደሚፈታ እና ለዛ በጣም አመሰግናለሁ። ከዚህ በፊትም አሞኝ በለቀቁት እነናኒ ሁላችሁም መልካም ምኞታችሁን ለተመኛችሁልኝ እግዚአብሔር ይማረ ብላችሁ ለጸለያችሁልኝ በጣም በጣም ከልብ ያመሰግናለሁ። ነው ዛሬ የመጣሁት ያው ልፍለፍ አላብዛባችሁ። በዚሁ አጋጣሚ ከተደወለልኝ በጣም ቆይቷል ሶስት ወር ምናምን መቶ ሺ የገባው አካባቢ ሰዓት ማለት ነው። እና የዛኔ ነበር የደወሉልኝ እኔም አልተመቻቸልኝም ምናምን በዚሁ አጋጣሚ እስቲ በዚቸው አጋጣሚ ባለችው አጋጣሚ ለምን አልቀበል ምናምን ብዬ ዛሬ ከቪኪ ጋር ሽል ብለን ወጥተን በጠዋት ተነጋግረን የሆነች ሰርፕራይዝ ይዘን መተናል ማለት ነው። እንደምታዩት ዩቲዩብ ይሄ ይገባሃል ብሎ ሰጥቶኛል። ያው ምን ከፍተው አንድ ላይ ከነ ብሩክ ከነ ሀይሚ ጋ እነሱም ለዚህ አካውንት ብዙ አስተዋጽኦ አድርገዋል። እናንተም ብዙ አስተዋጽኦ አድርጋቸዋል። ናኒ ሁላችሁንም ከልቤ በጣም ጓደኞቼ ሁላችሁም በርታ አለን እምትሉኝ ሁላችሁንም ከልቤ ከልቤ በጣም ነው የማመሰግናችሁ። ይሄ የኔ ብቻ አይደለም። እናቴ ራሱ ሰብስክራይብ አርጉትል ነበር። በቃ ብዙ ሰው በጣም ሲደግፈ የነበረ። እና ይሄ የኔ ብቻ ሳይሆን የሁላችንም ነው። በጣም ነው የማመሰግነው። እዛ ገብተን ነው የምንከፍተው ማለት ነው። እነሱ ምንም የሚያውቁት ነገር የለም። እኔና ቤካ ወጥተን ቤተክርስቲያን እስቲ እንሳለን ምናምን ብለን የወጣ ነው። አይ ይችን ሲያዩ ደግሞ ምን አይነት ደስታ ይሰማቸዋል እነዚህ ልጆች ሚሊዮን ያው የነሱም ፍሬ ስለሆነ በጣም ይደሰታሉ ብዬ አስባለሁ። ማለት ነው እና ያው ከቪዲዮ በስተጀርባ ደግሞ ብዙ ነገር ስናወራ ነበረ። ትላንት ያው እንዳያችሁት አሚጋ ምግብ ሊሰራልኝ ሄጄ ነበረ። በጣም ብዙ ነገሮችን አውርተናል፣ ተማክረናል። ያው እኔ ማላቀውን እነሱም ያውቁትን እኔ ማቀውን እነሱም አያውቁትን ተነጋግረን ምናምን ለወደፊት ምን ማድረግ እንዳለባቸው እኔ ከታላቃቸው ትንሽን ብትሆን ትንሽም ብትሆን ከተማርኳቸው ከሕይወቴ ጥሩ ጥሩ ነገሮች የሚሉትን ነገሮች ነግሬያቸው እኔና ናኒ ባሳለፍናቸው አምስት ዓመታት ከኛ ጥሩ ነው ይሄ ለነሱ ይገባቸዋል ብዬ ያሰብኩትን መተሳሰብ፣ መተማመን ከሌሎች ጋር ሰው አለማስገባት የሚለው ምናምን እሱም በደንብ አስረድቻቸው ተቀብለዋል። እንግዲህ ሴጣን ገብቶ ካለከፋቸው ማለት ነው አንዳንዴ ይሄ የነሱ ደግሞ ባህሪ እልህ ነው። እልህ ስለሆነ የሆነች ነገር ውስጣቸው ትንኩስ ካለ በቃ ሁለቱም ቱግ ይላሉ፣ ምናምን ይበጠበጣል፣ ይቀወጣል፣ ሰው ይጨነቃል። እኔ ይጨነቃለሁ ብዙ፣ እናንተ ትጨነቃላችሁ። እና ያ ነገር እንዳይኖር ምን ምን ማድረግ እንዳለባቸው በደንብ በተቻለኝ አቅም ልመክራቸው፣ ከእናንተም የወሰድኳቸውን ጥሩ ጥሩ መልእክቶች ጥሩ ጥሩ ትምህርቶችን ለነሱ የነገርኩበት ምሽት ነው ነውና፣ በጣም ደስ ብሎኛል። በዚህኛው ሳልከፋ ነው ማለት ነው ከነሱ ጋር የምንለያየው ያው ሰራተኛም ሰለሆንኩኝ እልም ሰለምል ከዚህ በኋላ እንደዚህ አይነ ነገር ባይባቸው ማለት ነው ከዚህ በኋላ እንደዚህ አይነ ነገር ባይባቸው ከሕይወቴ ሙሉ ለሙሉ ስለምሰርዛቸው እኔ ጋር እንዳደውሉ ከሕይወቴ ስለምሰርዛቸው ማለት ነው። እና አውቄ ነው አልሰርዛቸውም ግን ያው እንዲያስተካክሉ መምከረው እናንተም በተቻላችሁ መጠን አንድ ላይ ሆናችሁ አግዛችሁኝ እዚህ ደረጃ ላይ ደርሰናል ማለት ነው እና አንዳንድ ደግሞ ያየሁት አለ። በጣም ማይሆን ማይሆን በጣም ጭራሽ እንዲለያዩ ስለትም ያስገባል ምናምን ይሄ አይሳካም። እንዴት ይሳካል? እንዴት ሰው ተለያየ ተብሎ እንዴት ሊሳካ ይችላል? አይሳካም። ይሄ ይሄ እኮ የሴጣናዊ ባህሪ ነው። እና በጣም እንደዚህ የምትናደዱ ከሆነ እንደውም ገና ዛሬ እንደተጣሉ ዛሬ ነው የማስታርቀው። እንዲህ የሚናደር ሰው ካለማ ማለት ነው በደንብ ነው የማቃጥለው። እንደዚህ አይነት ነገር አታርጉ፣ እና በጣም ነው የምወዳችሁ። እስቲ ሰፈር አካባቢ ነው ያለነው እነሱ ሰፈር እዛው እና ሀይሚ ሰፈር ነው ያለነው። እንግዲህ ቤት ገብተን ያለውን ደግሞ ከነሱ ጋር ያለውን ሪያክሽን አብረን እናያለን። ያለን ይሄንን አብረን እንከፍታለን። እናንተም ያው እንኳን ደስ አለው እንደምትሉኝ አልጠራጠርም። እወዳቸዋለሁ።

ዛሬ ካሜራ ይዤባችሁ ነው የመጣሁት። በጠዋት ወጥቼ ውይ፣ ፊት ለፊት እኔ እኮ መደበቅ አልችልም። ይሄ እንግዲህ ማለት ነው ይሄ የእናንተም ውጤት አለ። በጣም በጣም ነው የማመሰግናችሁ ሁላችሁንም። የምር በጣም ደስ ብሎኛል። ያው በጠዋት የወጣሁት ቆይቷል እኮ ከደወሉልኝ

ከዛሬ ሶስት ወር በፊት እኮ ነው የደወሉት። አሁን እኮ ምን ዩቲውበር አሁን ነው

እንዴት አላየም እዛ እኔና ቤኪ እየሳቅን ነበር እንደውም ስፈር ምናምን እንደዚህ የሆነ ትልቅ እንትን በሙቪ ስም ነበረ ይቻል ነበር መጀመሪያ ሲሞላ የሁለቱ ስራ ነው እኔም ደስ ብሎኛል እኮ በቃ ቶ ችግር የለውም። እዚህኛው ላይ ነው ከልቤ እንደ ያለ ዘፈን የለም። ከዚህ በኋላ ሁለታችሁ ጋር ገርታ እዚሁ ልትጀምሩ ነው ገና ሳልሄድ። ኧረ አሁን እራሱ ማለት ነው የተጨቃጨቅን ነበር። በርቺ እንኳን ከፈትሏል፣ እንደ እንግዳ አየህ። ያበደነው አባቴ ኮንግራ ብያለ። እንግዲህ የልፋት ውጤት ነው። ከዚህ ላይ ደግሞ ምን ጋር ጉድ አንድ ሚሊዮን ይመጣል፣ ይመጣል። ገና አንድ ሚሊዮን አይቻልም። እንደዛ ተደምሮ በአንድ ሰው አንድ ቤት ነው በቃ ስጡን፣ አንድ ላይ። የምር ግን እንደዛ የሚቻል ቢሆን ጥሩ ነገር አሪፍ ነበር፣ ሰብስቡ ምናምን ይሆነ ወደ አንድ ቻናል ማምጣት የሚቻል ቢሆን እንትኑን ሰብስክራይቡ ማለት ነው። ብቻ በጣም ለዩቲዩብ የሚሰራ ሰው በጣም ሞቲቭ የሚሆን ነገር በጣም ስሜት አለው። አሁን ነው በቃ ዩቲዩበር የሆንኩት የመሰለኝ መጀመሪያ አላማኩም። እስካሁን ስልክ ስክቀበል ድረስ በቃ ያቁኛል አያቁኝም። እነዚህ ዩቲዩ ሚሊዮን ጎልድ ከዛ አስር ሚሊዮን እንትን አለ ዝም ብሎ ይስተዋላ ስንት መቶ ሚሊዮን ከሞላ መቶ ከሞላ በኋላ ከዛ ሁለት መቶ ስትገባ ይሰጣል። መቶ ሚሊዮን አሁን በየአገሩ እየሄደ ሰብስክራ ነው ሰርቪስ አረ፣ በጣም ነው። አመሰግናችሁ ዩቲዩቦች። በጣም ነው በቃ የተደሰትኩት። ታዲያ እኔ እኮ አሁን አሜሪካዊ ዜጋ ሆኜ ያለው ማለት ይቻላል። ስቀበሉ ለማለት ነው። ፈረንጅ ስቆላ ቤካ እየሳቀ ነው እንደውም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያረጋችሁ ስንት ነው? መቶ አስራ ሁለት ምናምን ደርሷል። አርጉ፣ ያላረጋችሁ ካላችሁ እንደዚህ ሰብስክራይብ አድርጉት። የምትፈልጉ ከሆነ አርጉ። አርግ ብዙ እየለፉ ነው። እያየሁ የነበረ ቲክቶክ ላይ ሳናስገባው ምናምን እያሉ በጣም ግን እኮ በጣም ይለፋሉ፣ ይገርመኛል እና ትናንት ደግሞ እኔ ብቻ እኮ አይደለሁም ያስታረኳቸው እኔ ብቻ አይደለም ያስታረኳቸው እነሱም እኮ ተባብሮ ተባብረውኛል። በጣም ሁሌ የሚቀጥል እንደዚህ ትብብራቸው ማለት ነው። አሁን እሱን ታቆሙታላችሁ ወይ? የሚያማስቸገሩ ምናምን እንግዲህ ከዚህ በኋላ ከዚህ በኋላ አውቃለሁ ግን ከዚህ በኋላ እዚህ መቶ ሽሩር ይለኛል እንደዚህ ለነገሩ ተስማምታችሁ አታውቁም እኮ እዚህ ቁጭ ብላችሁ አሁን ትጨቃጨቃላችሁ እውነት ነው ችግር የለውም ለማንኛውም ለአንተ በጣም ደስ ብሎኛል የእውነት ምክንያቱም ይህን ነገር መያዝ በጣም ደስ ይላል ያነሳሳል ብዙ ስራዎች እንድትሰራ ምናምን ሞር ብዙ ፋሚሊ ለማፍራት ነው የምትጥረውና እየተሻለም ስራ ለመስራት ምናምን ያግዛል፣ ያበረታታል። ይህን ነገር ስታይ እና በርታ፣ ከዚህ በላይ ይገባሃል። እውነት በጣም ከዩቲውብ ትልቁ ስጦታችን ሰው ነው። በጣም በጣም ይሄ ደግሞ ተጨማሪ ነው። በጣም ለእኛ እንደምታስቡ ፈጣሪ ያስብላችሁ፣ እኛም በጸሎታችን እናስባችኋለን። ቤተክርስቲያን ጸሎት ይላችኋል፣ ለሁሉም ለእናንተም። ከዚህ በኋላ አይነዛነዙብኝ። ልክ አንዱ ሊሳደብ ሲል አፉን ያዙ እያልኩኝ እና ይህ እኔ ብቻ ሳይሆን የእናንተም ብዙ ጥረት አድርጋችሁልኛል። ከመጀመሪያው ጀምሮ እንግዲህ እስካሁን ስትደግፉ የነበረ በጣም ነው ማመሰግናችሁ። ያው ምስጋና ለእናንተ አይገባም፣ ግን ምንም ማድረግ አልችልም፣ ዝም ብዬ ላመስግናችሁ። ያው የእኔው ስለሆናችሁ ለእናንተ ማመስገን ማለት ግን ያው በቃ ዝም ብለሽ ቴንኪ ማለት ያስፈልጋል፣ እና አመሰግናለሁ። በጣም ነው የምወዳችሁ። ይሄ ፍቅራችሁን አይቀይርባችሁ። እዚህ ቤት ላይ እንግዲህ ሚንጫጩ ነገሮች ልይ ይሁ ሲያፍሩ ሚንጫጩ ስል ሁለታችሁ ተንጫጩ አይደለም፣ እኔ አራት ልጆች ነው ያልኩትና። አረ አረል ቤተሰብ እዚህ ጋር ተለጥፈው ምናምን ከነ ቤተሰብ ፋሚሊ የሚል ነገር አፈሩ። አዎ ግን ከዚህ ከበኋላ ላይ ነው መረቃት ነው። አሜን ብላችሁ ተቀበሉ። እና አመሰግናለሁ፣ ምንም ልላችሁ አልችልም። ሁላችሁንም፣ ቤተሰብንም፣ እናንተንም፣ ሙሺም፣ ሁሉም እዚህ ላይ አስተዋጽኦ አድርገዋል። እናኑካ እናኑካ በጣም ለፍታለች። ከኔ ጋር እንግዲህ በጣም ነው ማመሰግነው። ወዳችኋለሁ።